ዴቭ ለአዴ ቤተሰቦች ሹማግሌ እሊይ ካለው አለ አዴና ዴቭ በስተመጨረሻም ሊጋቡ ነው። ቲናና ቤዛ ፍቅር ደግሞ በስተመጨረሻም እንግዲህ አይናውጣ በሆኑበትም ሰዓት አዴንና ዴቭን እንለያያለን ብሎ በሚሮጡበት ሰዓት ሊደነግጡ ነው። ዴፍ እውነት ሲሊካል እውነት ያረገዋል። አዴና ዴፍስ አንድ ላይ ይሆናሉ። ለቤተሰቡስ እንዴት ያረግ ይሁን? ቤዛ ዳይመንድን ጉሰራችሁ ቤቷ ድረስ ወስታ አሳገተችሁ። ዳይመንድን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም፣ እዝነት፣ ፍቅር አይለያችሁ እያልኩኝ ቤተሰቦቼ እንግዲህ ለቤቴ አዲስ የሆናችሁ ላይክና ሰብስክራይብ በማድረግ ቤተሰብ ሆኖ ደውል ምልክቷንም ማጥቆሩን እንዳረሱ እያልኩኝ ሰራተኛዋ አደይ ክፍል መቶ ሰላሳ አራት ነው ላችሁ የመጣሁት ማለት ነው። እንግዲህ ፊትፈታችን እንቀጥላለን ማለት ነው። ዴፍ እንግዲህ ለአዴ ቤተሰቦች ሽማግሌ እሊካለው ብሏል። ለዳይመንድም አማክሮታል ያንተ እገዛ አስፈልገኛል። ስለዚህ ለአዴ ቤተሰቦች ሽማግሌ ይሊካለው ብሎ ሲነግራት እውነት አምረሃል ማለት ነው፣ በቃ ልታረገው ነው ብሎ እሱም እንግዲህ ሲጠይቀው፣ አው ማረግ ነው ካሁን በኋላ አረገው አለው። ስለዚህ የአዴ አባት እኮ እኔና የአዴ አባት እኮ ተጣልተናል። ስለዚህ እኔ ከአዴ አባት እኮ አልነጋገርም በማለት ሲነገረው እኔ ሽማግሌ የሚሊከው ለአዴ እናት ነው፣ በማለትም እሱም ይነግረዋል። በቃ አብሽር እኔ በዛ በምፈልገኝ ሁሉ ነገር እኔም አለው አተባበረሃለሁ፣ በማለትም እሱም ያናገረዋል። እሱም እንግዲህ ሆዱ ለቤተሰቦቼ ነው እንጂ ያልተናገርኩ ለአዴ ቤተሰቦች ሽማግሌ ኢሊካ አለው በቃ ካሁን በኋላ በማለትም እንግዲህ አዴና ደግሞ እና በሊሊ ቤት እየሄዱ ያሉ በር ላይ በቆሙበትም እንግዲህ ሁለቱም ያወሩ ያሉ ባቡሬም ይወጣል። እሷም እንግዲህ ቻው ብላ ተሰናብታ እየሄደች እያለችም ዴፍ ምነግርህ ነገር አለ ብላ ልትናገር እያለች እያለ ባቡሬ ይወጣል እና ንገሪኛ፣ ምንድን ነው ብሎ እሱም ሲነግራት እንዴ፣ አታስጨንቀኝ ሌላ ጊዜ እነግርሃለሁ ስል አይ ንገሪኝ ሲል እንዴ እኔ ባንቺ አሁን ትነግረኛለች ነገ ምን ልትለኝ ነው? ዛሬ ምን ልትለኝ ነው? እያልኩኝ ማንሰላሰል አለብኝ ወይ ብሎ ሲነግርም ባቡሬም፣ የለበትም ንገሪው ብሎ እሱም ይጠይቃታል። እንዴ፣ ባቡሬ አንቴም ተጨመር ከስትለው አዎ፣ ስለዚህ ንገሪው ብሎ እሱም ሲያናግራት በቃ ሌላ ጊዜ እነግርሃለሁ ስትል በቃ እሺ ብሎ ይሄዳል። ባቡሬም፣ እኔ በፈለግከው ነገር ሁሉ ነገር እተባበረሃለሁ ግን አ ኢየሩሳሌም በፍጹም አታስከፋት። እሷን ካስከፋት ግን እኔ እናንተ ሌላ ነገር ነው በማለትም እሱም ይነግረዋል። እንዴ አንተ እኔ ደግሞ በምትፈልገው ነገር ሁሉ እተባበርሃለው ብሎም ይነግረዋል። እንዴ በምንድነው የምትተባበረኝ ሲል እተባበርሃለው፣ ግን አታስከፋት። አዴ ሴት ልጅ ነች፣ ግልጽ አርጋ ላትናገር ትችላለች። ብዙ ነገሮች ሊኖሩ ይችላል። ስለዚህ ይሄን ሁሉ አንተ መረዳት አለበ አንተ ደግሞ ከቤተሰቦች እዛ ኖረህ ስለነበርክ ምንም ነገር የዚህ ነገር የምታውቀው ነገር የለም። የዚህ ነገር ደግሞ ሁሉ ነገሩን እኔ አስረዳሃለሁ ስለው አስረዳኝ፣ በቃ ንገረኝ ብሎ እሱም ያናግረዋል። በዛን ሰዓት አብሽር፣ እኔ ሁሉንም አስረዳሃለሁ፣ ሴት ልጅ እንዴት እንደምትንከባከብ እንዴት አርጋ እንደምትይዝ እንዴት አርጋ እንደምትነግራትም ብሎ ሲነግረው፣ በቃ እኔም ገብቼ ልንገራት እንዴ እኔ አሁን ልነግራት አይደለም የነገርኩ ስለዚህ ከንከባከባት በማለትም እሱ አስጠንቅቆታል። ማለት የባቡሬም እናት እንግዲህ ሊሊን በጣም ወዳታለች፣ ለልጇም ልታረጋት ቀንና ለሊት ደፋ ቀና ትላለች። ባቡሬንም የገፋፋችው ሊሊ አታምልጥህ፣ ስለዚህ እችን ልጅ እግዚአብሔር እየሰጠን ጸጋነች፣ ስለዚህ እችን ልጅ እንዳታመልጠን፣ እችን ልጅ ቤተሰባችን አርጋት ስለዚህ በማለትም ሁሌ ትነግረዋለች። ማዘሯ እኔ እኮ ከሂትነት የበለጠ ምንም ነገር ለሱ አይየለኝም። እኔና እሷ እሄ ታማሞች ነን በማለትም ሲነግራት፣ በፍጹም መሆን የለበትም እሷን ግን የራስህ ማረግ አለብህ ብሎ እሷም ትነግሯል። እናም አሁን እሷ ጋር እንሄድ በማለትም ሁለቱም እጅ ተያይዞ ይሄዳሉ። ኪንጎና እንግዲህ ቅምጥል ሁለቱም አብሮ ይወጣሉ። ሄደን እንግዲህ መቃብር መዘየር አለብን፣ ያባባን እንሄድ። ነገር ግን ማስራት ምናገርህ ነገር ማሳይህ ነገር አለ፣ እዛ ከሄነ በኋላ አሳይህ አለው። አባባ ያስቀመጠልኝ ንዛዜና ላንቴ ማለት ና ንዛዜና እንትን አለኝ ብሎም እሱም ይነግራታል ማለት ነው። በዛን ሰዓት እሺ ብሎ ሁለቱም ሄዶ ከዛ በኋላ በአባቷ መቃብር ላይ አባቷ ለሷ አንቴ ዱርዬ አደራ ልጄን እናም ልጄን አታሰቃያት፣ ልጄን ተንከባከባት በማለትም እናም ደግሞ ያ ባቡሬ ወንድምሽ ነው። እናም ደግሞ በሌላ እንትን ቢወለድም እናትሽ ነች፣ እሷም ጋንቺ እናት ከሞተች በኋላ እሷን ያገባዋት ነው። በማለትም ስለ ባቡሬም እናት፣ ባቡሬም ሁሉም ነገር ደብዳቤ አስቀምጦላታል። ነገር ግን በቃ እኔ ካንቺ ካሁን በኋላ መቼም እና መቼም አሪ ቅሸም ስለዚህ አብሸሪ በማለትም እሱ ሞራን ሰጥቷታል ማለት ነው። ስለዚህ ይሄ መሆን ያለበት እኔ ካንቺ መራቅ የሌለብ ነው። የድሮ አልፏል ሁሉም ነገር አሁን ግን አዲስ ምዕራፍ ነው በማለትም እሱም ነግሯታል ማለት ነው። ቤተሰብ ቪዲዮን ላይክ ያደረጋችሁ ወሰላሙ አሌይኩም